አሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ቤተሰቦች እንዴት ናቸው ናናቸው? ከኛ ጋ አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ናንተ ጋሳ እንዴ ነው ፆሙ? እንዴት ይዛችኋል? ይባዳ ስራው ጋሳ ከኔ ጋ ተኒ ላ አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። ወዶች እንሻላ ከዚ በኋላ አልጠፋም ብያለው ብቅ ለሚሆነው ማለት ነው። እየተንደባተኩ ነው። ዛሬ እንኳን ጥሞኛል መሰለኝ በጠዋቱ ማለት ነው። ዛሬም ደግሞ በሚያምር መልኩ ያው እንግዲህ ቤት ይላል መጅልስ ጨርቅ ምናምን አይጠፋም ማለት ነው። እንግዲህ ውዶቼ ዛሬ መጅልስ ጨርቅ ነው እላቸው የመጣሁት። መጅልስ ጨርቅ ስለው ደግሞ ይለያል ይለያል። ለአዲሱም ጨርቅም ሆነ ለመጅልሶች ምንም የማጓጓ ሊዟና ም ሆነ ሁሉ ነገሯ ቆልጠፍ ያለ የአዲስ ነገር ናት ማለት ነው። ይላቸው የመጣሁት የውዷ ምርጫ ነበረ ማለት ነው። በጣም ታምራለች ማለት ነው። ከምርም ግን ደግሞ ታሙራለች ማለት ነው። እና ወዶቼ በጣም ታምራለች። የምፈልጉ ልጆች የትም ሀገር ሆናችሁ ኢትዮጵያ ውስጥ መኪና የሚገባ በሙሉ ማዘዝ ትችላላችሁ እና ደርሷለን ያላችሁበት ቦታ ማለት ነው። እናንተ ከናንተ የሚጠበቀው እኔም ማበረታታትና እንዲሁ ደግሞ የፈለጋችሁን ነገር ማዘዝ ነው ማለት ነው። ትራስ፣ ልብስ ብቻ አይደለም ደግሞ የፈለጋችሁ ስከስ ወንጀል ከፈለጋችሁ የመጅሊስ ከፈለጋችሁ እና አለ እላችኋለሁ። ቤታችንን ክፍት ነው ለእናንተ የፈርኒቸር ድረስ አለ ማለት ነው። በቃ የሌለ ነገር የለም እላችኋለሁ። ከስተመርን የሚያስፈልገውን በሙሉ እናቀርበዋለን ማለት ነው። ከእናንተ የሚጠበቀው ማዘዝና ማበረታታት ብቻ ነው። ግን ላይክ፣ ሼር፣ ሰብስክራብ ማድረግ አትርሱ። እስታይት ደግሞ ጻፉልን ማለት ነው። እንቀበላለን። ስልኬን ማስቀምጥላችኋለሁ። የቴሌግራሚ ሊንክ አለ። ጥሙ ማስመረጫ ማለት ነው። እሱን ሊንክ ስር አስቀምጥላችኋለሁ ማለት ነው። እዛ ውስጥ ገብታችሁ የፈለጋችሁን ነገር አዲስ ጨርቆችም ከፈለጋችሁ እንደዚህ ደግሞ የመጅሊሶችም አዳዲስ የገቡትም አለ አዲስ ጨርቆች ስላችሁ እንግዲህ ብዙ ዲዛይኖች ከረኖች ያቀፈ አለ ማለት ነው። እሱ እሱ አለ ላቸ ያለ ወልቶቼ ዛሬ እንግዲህ ይሄ ወድዋ ምርጫ ነበረ ማለት ነው። በጣም የምታምር ቅልጥፍ ያለ ዲዛይና ለየት ያለ ናት ማለት ነው። ብዙም ያልተለመደ ከዚህ በፊት የማስታውሰው አንድ ሰር ይቻታለሁ መሰለኝ እና በጣም ታምራለች ቅልጥፍ ያለ ነው ማለት ነው። እንደ መጅሊስ ጨርቆቹ አሁን አሉ እንደዚህ ከፍ ምናምን ያሉ ዲዛይኖቹ ማለት ነው። እቺ ደግሞ ድቅቅ ያለ በጣም አሪፍ የሆነችውና የምታምሩ ማለት ነው። በአካል ራሱ ስታዩት ማሻላ የሆነችው ናት ማለት ነው። ቅልጥፍ ያለ እና ይህን ይመስላል ይሄ መጥቻለሁ ማለት ነው። እሷን ማሳይቼ ቤተሰቦቼ ነገር መንገድ ሰላም ብዬ ምልክላት ነው የሚሆነው ማለት ነው። አስራ ሁለት የትራስ ልብስ አላት ማለት ነው። በእንደዚህ ሁኔታ በሚያምር መልኩ እንደዚህ ዘርፉም ሎቭ ነው የምፈልገው ማለት ነው። ነጭ ባረግላት ነጩ በጣም ይቀላል እንትን ይላል ብዬ በእንደዚህ ሁኔታ ነው የተጠቀምኩት ማለት ነው። ማቻርጌለት አርጌለት በቀይ ማለት ነው። ትንሽ እዚህ ጋር ያው እንትኑ ላይ ይኖራል ማለት ነው። ዘርፉ ላይ እዚህ ጋር ደግሞ አራት ፍራሽ አላት ማለት ነው። ከነ ቦንዲዱ ቤቢ ደግሞ ስድስት ቤቢ አላት ማለት ነው። እንዲሁ ደግሞ ወደዚህ ስንመጣ በጣም የምታምረው ቅልጥፍ ያለ በራሱ አማኪ ማለት ነው። የረከቦ ሱፍራ አዘጋጅቼ ላታለሁ ማለት ነው። በሚያምር መልኩ በእንደዚህ ሁኔታ አላት ማለት ነው። እናንተ በምትፈልጉ ካረንዲዛ ማዘዝ ትችላላችሁ ማለት ነው። ደግሞ ለየት የሚያደረገን ዛሬ ወደዚህ ስንመጣ ይሄን አለ ማለት ነው። ይሄ መጋረጃ አዲስ ነገር ነው እላችኋለሁ፣ ለቤት አዲስ ነገር ነው። ያ እንግዲህ ወደ ገጠር ላይ ምናምን በተለይ ይሄ ነው የሚጠቀሙት። በጣም አሪፍ ነው ደግሞ የምታዩት በጣም ወፍራም ነው ማለት ነው። የሚገርማችሁ ማለት ነው። ገበርም የለውም ራስ በራሱ ነው። ለምሳሌ ለመስኮቶች ምናምን በተለይ በጣም አሪፍና ምቹ የሆነ መጋረጃ ነው። እኔ እመክራለሁ ማለት ነው። ወፍራም ነው፣ አያሳይም፣ ምን አይልም ማለት ነው። በጣም አሪፍ ነው። ጥንካሬው መኖር ትላላችሁ፣ በእውነት ይለያል ማለት ነው። በጣም አሪፍ ነው። ይህንን እንደዚህ ደግሞ ሰፊ ክላስ ያለው ለምሳሌ ለመክፈል ምናምን አሁን ውዳይ የሰራ ሁላት ከሰፊ ክላስ ነበራትና እንደዚህ እንደ እንትን ለመክፈል ነበር የፈለገችው፣ በአንድ ሰራሁላት ማለት ነው። ይሄ አሁን የሚታየው እውት ማለት ነው። ስፋቱ እንደ ቤት ወጣበብ ስላለችው ብዙም እንትን ማለት አልቻልኩም ማለት ነው። አራት ሜትር ነው ያረኩላት ማለት ነው። ከፈለጋችሁ ሜትር 50 አለ 2 ሜትር በቃ እንደ እንትናችሁ ነው የሚሰራላችሁ ማለት ነው። ወዶቼ በጣም ሰፊና ሀሪፍ ነው ማለት ነው። ወደዚህ ስንመጣ ደግሞ ረሳሁት። የምግብ ስፍራ አላት ማለት ነው። ጨርቋ ስለአንደሰች በተመሳሳይ ተጠቀምኩላት ማለት ነው። ይሄ የምግብ ስፍራ ነው ማለት ነው። እና ውዶቼ ማሮቼ፣ እና ይሄ መጋረጃ በጣም ጠንካራ ነው ማለት ነው። በእንደዚህ በአንድ እንትን መስቀል ትችላላችሁ። እንግዲህ ውዶቼ ይሄን ይመስላል። ያለውን ነገር እንደዚህ በቀላሉ ገበሬ የለም ምን የለም ማለት ነው። ከፈለጋችሁ ግን ከሌላ ነው የሚደረግላችሁ እንጂ የራሱ ገበሬ ይደው ማለት ነው። እንደዚህ በቀላሉ በአንድ እንጨት ስክል ይጠረጋላችሁ ያለው ማሮቼ፣ በጣም ያምራል ማለት ነው። ይሄ አሁን አራት ሜትር ነው ያው ቤት የጠበበ ስላለች ብዙ መዘርጋት አልቻልኩም ማለት ነው እንጂ በጣም ልዩ ነው ያለው ማሮቼ። በጣም ሀሪፍ ነው ያምራል። ዲዛይኑ ትላላችሁ መኖ ትላላችሁ ራሱን የቻለ ነው ማለት ነው ልጆች፣ እና ይሄን ይመስላል ያለውን ነገር የትኛውም ጋር ደግሞ ማች ያደርጋል ማለት ነው። በፈለጋችሁ ጋር ለምሳሌ አሁን ሸክላ ነጭ፣ እንዲሁ ቤጅ፣ እንዲሁ ቀይ ደግሞ ማለት ነው ወርቃማ ጋር እንደዛ ማች ያደርጋል ማለት ነው። ቅልጥፍ ያለኝ እና የሚያምር መጋረጃ ነው እላችሁ ያለው። የምፈልጉ ልጆች መዘዝ ትችላላችሁ። ዋጋም ደግሞ የሚገርማችሁ ይቀነሳል ማለት ነው። ይሄን ራሱ ወላሂ በጣም እንትን ያልኩት ማለት ነው። ብዙ ጊዜ አልሰራውም እንዳልኳችሁ። ይሄን አንሳ ዋጋው ራሱ ውስጥ አለው ማለት ነው። በቀላሉ ዋጋ የፈለጋችሁን ያክል ማሰራት ትችላላችሁ ማለት ነው። ከፈለጋችሁ ይሄም አለ ወርቃማው ማለት ነው። ለምትፈልጉት ይሄ ወርቃማም ደሞ ዶቃ አለ፣ ቤጅ አለ፣ እንጆ ደሞ ሲሊቨር አሩ እንትን ነገሮች አሉ ማለት ነው። አቡጋዶ ብዙ አለ። እሱም የሚያማረጣለላችሁ አለ ወዶቼ እንግዲህ ዛሬ ላቸው የመጣሁት እሺ፣ ይሄን ይመስላል። ለውድ የሚያዘጋጀው ሁላት ከምንም በላይ ተሞተ ያማረችኝ እቺ መጅሊስ ጨርቅ ነው። በእውነት በጣም ነው የተመቸችኝ ማለት ነው። እናንተም እንግዲህ እንደምትመቹ ተስፋ አደርጋለሁ። በጣም አሪፍ ናት። ደግሞ ታምራለች፣ ታምራለች ከመሩ ማለት ነው። እና ወዶች ይሄን ይመስላል። አበረታቱ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱላችኋለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።